አመሰግናለሁ። በጣም ትናንት ተነጋግረናል። ከሁሉም በፊት ሀሳቡን ያመነጫቸው የብርጌድ አመራሮች ሁለ ነገራችሁ ትታቸው ለእናንተ ነው ክብር የሚገባው። ቀጥዬ ትግሉ በዚህ ከተጀመረ በአንድ ዓመት ውስጥ አሁን ወደ ሁለተኛ ዓመት እያገባደደ ነው። በርካታ የቁስ ሌሎች ነገሮች ሁሉ ወጥተዋል። ከዛ ሁሉ ይልቅ እነዚህ ልጆች ማንነት ፈጥራቸው የሰጣችሁን አሰልጣኞች እጅግ አድርጌ ነው ማመሰግነው። በድርጅቱ ስም ለእናንተ ሞራል በደንብ አንዱ አብዮቱ ሲጀመር ከዛሬ ሁለት ዓመት በፊት ቁጭ ብሎ ሲታቀድ ስትራቴጂካሊ ካስቀመጣቸው ግቦች አንዱ የሚመጣውን ትውልድ ማዳን ነው። የሚመጣውን ትውልድ በመልካችን መስራት ነው። እንደገና አፍርሰን መስራት፣ በእኛ ቅኝት መስራት ነው ግቡ አንዱ አየህ እንዲህ ተመሳሳይ ቀይ ነጭ አንድ አይነት ዩኒፎርም መልበስ ብቻ አይደለም ስትቀርጹት፣ አንድ አይነት አዲስ ስነ ልቦናዊ ውቅር ያለው ትውልድ መቅረጽ ነው። አሁን ቀጣዩ የቤት ስራችሁ አንድ አይነት እሳቢያ ያለው አንድ አይነት ዩኒፎርም ያለው ከዚህ እስከ ባህር ዳር ከባህር ዳር እስከ ደጀን ከዚህ እስከ ደብረ ብርሃን ከደብረ ብርሃን እስከ ደሴ ከደሴ እስከ ጎንደር ያለው ትውልድ አዲሱ ትውልድ አንድ አይነት እሳቢያ ያለው ከዛ ያሰበው ከዚህ አንድ አይነት ፍጹም አንድና ያው የሆነ ትውልድ መፍጠር ነው። የእናንተ የቤት ስራ እሱ ነው። አሁን አዲሱ የቤት ስራችሁ የእናንተ በተለይ አሰልጣኞቹ ይሄ ነው። አንዳች የሚባክን ጊዜ የላችሁም እናንተ፣ ነግሪያችኋለሁ። አሁን ያለ ነውማ ታዲያ የስራቱ የመጨረሻው ፍርስራሹ ላይ ነው፣ አልቋል። አሁን ቀሪው ጊዜ ይኸው መልካ ምድሩ የእናንተ ነው። ህዝባችሁ የእናንተ ነው። የማሸነፍ ስነ ልቦናው የጠላትን እጅግ የደከመ ነው። አይታችሁታል። ያ የስነ ልቦና የበላይነት የእናንተ ነው። እሱን መቋጨት ነው ጉዳዩ። እሱ ዋናው ቻለንጅ ምንድን ነው? ቀጣዩ አለም የሚፈልገውን የእኛን ትውልድ በእኛ መልክ ከፍ ባለ በአማራ ልዕልና በሞራል ልዕልናው ልክ በማህበረሰባዊ ስሪቱ ልክ ማበጀት ነው የእናንተ ጉዳይ። ስርዓቱን ነቅለህ ይሄ የመጨረሻ መጣል እሱ የመጨረሻው ምዕራፍ ላይ ነው፣ እሱን መንቀል። ከሱ ቀጥሎ ያለው አንዱ ፈታኝ ነገር አዲስ ስርዓት መትከል ነው። ያ ስርዓት የመቶ ዓመት የአምሳ ዓመት የምናምን ፕሮጀክት አይደለም። አማራ አሁን ያላቸው አሰልጣኞች፣ ምድር እንድትኖር እስከተፈቀደላት ዘመን ድረስ እስከ ዳግም ምጽአት ድረስ አማራ ከሌሎች ኢትዮጵያውያን ጋር በአቻነት ሳይገፋ፣ ሳይመካ፣ ሳይፈናቀል የሚኖርበትን ስርዓት መትከል ነው። እጃችን ላይ ያለው ፕሮጀክት ቀላል ፕሮጀክት አይደለም። የዛሬ አምስት መቶ ዓመት የሚያልቅ አይደለም። እስከ ዳግም ምጽዓት ህዝብ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል። እና እምንቀልድበት አይደለም። ወጣትነታችሁን እየበላ ነው ምን እያለው አይደለም። አንዳንዱ ሰው አዎ እዚህ የሚሰለጥረው መማር ነበረበት እንዲ መሆን ነበረበት እንደዛ መሆን ነበረበት ምናምን ይላል። ወደ ሁነኛው ዘመናችሁ ያመጣ ያመጣናችሁ ከሁነኛው ዘመናችሁ ጋር ያ ወጣትነታችሁን የሚበላውን ያንን አስቸጋሪ ወጣትነታችሁን የሚፈታተነውን ያን ደቃቃ ነገር ከዛ ወጣችሁ ነው። ይሄ አዲስ ወጣት የሰራችሁ አዲስ ማንነት የገነባችሁ አዋን ነው የቤት ስራ እሱ እንደሆነ ትውልድ መገንባት ትውልድ መቅረጽ ነው። አዲስ ትውልድ ነው ደግሞ፣ በአዲስ የተቃኘ ትውልድ አዲስ ማህበረሰብ ነው የሚገነባው ያ ማህበረሰብ ሌሎች ኢትዮጵያውያን የሚፈልጉት የሞራል ልዕልና ያለው ማህበረሰብ ከዓለም ጋር ከዘመኑ ጋር የተወዳጀ ዘመኑን የዋጀ የማህበረሰብ ግንባታ ነው እየሰራን ያለነው እሱ የምንሰራው ግንባታ ከነበረው ስርዓታዊ መዋቅር በእጅጉ የራቀ ከዛ ፍርስራሽ ላይ አይደለም የምንተክለው፣ አዲስ ማንነት ላይ ነው። እሱን አረቀን ቀብረን ነው የምንተክለው። ለዛ ማሳያዎች የክፍለ ጦር የብርጌድ መዋቅሮቻችን ማየት ትችላላችሁ። አዲ እሱን አረቀን ቀብረን አዲስ ማንነት ላይ ስንል ወንዝ የማይጋርደው ዛፍ የማይተግ ነው አዲስ ስሪት ወረዳ፣ ዞን፣ ቀበሌ፣ ክልል ምን ምን ምን የሚባል ማሳያ ሞጣን ከምን ጋር ነው ያወዳጀ ነው ክፍለ ጦር ስንመሰረት ከምራብ ጎጃሙ ደጋዳሞት ጋር ሰከላን ከምን ካዊ ዞኑ ዳንግላ ጋር ሌሎች የዳንግላ ከተሞችን ከጃዊ ጋር ወረዳ ምህይ ሂሳቢ ነባር ሳቢዎች በሙሉ ሪቀው ነው የሚቀብሩት። ከትውልዱ አምሮ ነው አዲስ ከዚህ በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው መንገነባው ትውልዱን በዚያ የተቃኘ ነው። የምትገነቡት ትውልድ አማራ፣ ያ ስነ ልቦናዊ ስሪት፣ ያ ነባር ስርአቱ አርቆ የቀበረው ቆፍሮ የቀበረው ማህበረሰባዊ ስሪት፣ ያ ድንቅ ወግና ባህል ተቀብሮ ወጦ ሰርጾ ነው እንደገና እሱን እየገነባን ያለ ወደ ነባር ወደዛ፣ የሞራል ልዕልናችን አማራነትን ወደዛ ከፍታ እንሰቅለዋለን ስንል እሱ ነው። ስርዓቱ ምንድ ነው የሚለው? እነዚህ ሽፍቶች፣ እነዚህ ምናምንቴዎች፣ በኢኮኖሚ የደህዩ፣ በምናምን ያሉ እውቀት ያጠራቸው ምናምን ነው የሚለን እንደምታየውት ሽፍቶች ሆነን አይደለም፣ ኃይል ምን ገነባው? ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳ እኛ ግን የሕዝባችን ህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም፣ የሚሆን ኃይል እየገነባን ያለን ሰዎች ነን። የኢኮኖሚ ጦት የንዋይ ኑሮብን አይደለም። ይሄው ከምክትል ሰብሳቢያችሁ ቤቱን ምኑን ምኑን ሁለት ቤት እያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ ሁለት ዓመት የወጣው። እንዲህ ከንዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉ ዘመነ ካሴ እስከታችን ድረስ ያለንን የሞራል ልዕልና ጠንቅቅ አድርገው ያውቃሉ። ስለዚህ ምንድን ነው መሰረታዊ ጉዳያችን? ያ የመከራችን ምንጭ የሆነው ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚበጅ ስርዓት መኖር አለበት ነው ጉዳይ እኛን ጨምሮ ያሉት መሪዎች ከአረበኛ ዘመነ ካሴ እስከ ሌሎች ስርዓት ፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ። እሱን እሳት ማጥፋት ላይ ስለምንውል ሁልጊዜ ክትትሎች ሊያንሱ ይችላሉ። እናንተው ናችሁ አሁን ዘመን ወይም ደግሞ እንዳሳምነው ጽጌ፣ አንዳንዴ ብልግናዎች ሲታዩ ሀይ ብለው የሚኮረኩም ሰው ላይኖር ይችላል። እናንተው ናችሁ አሁን እናንተው እነሱ ናቸው። እናንተው ጀኔራሎች ናቸው ሁልጊዜ የሚባሉ ሀቁ እሱ ነው። ራሳችሁን ጠብቁ። እናንተ በተለይ አሁን ሰልጣኞች አሁን አመራሮች ከዚህ ሰዓት ከዚች ዕለት ጀምሮ ያዋዝላችሁ ይሁንኛ። እየተነጋገርን ነው። የተሸከማችሁት ጉዳይ እጃችሁ ላይ ያለው ዓላማ የገዘፈ ነው። ያለብን የሰው እጥረት ነው። ያለብን የመሪ እጥረት ነው፣ የመሪ ዕዳ ነው። ሌሎች ነገሮች ናቸው ያሉብን ጉዳዮች ብዙ ናቸው እና ራሳችሁን መጠበቅ ያስፈልግ። ሙሽሮች ናቸው፣ የአማራ ህዝብና የፈጣሪ ሙሽሮች። ሙሽራ ታውቃላችሁ እንዴት እንደሚጠበቅ ሰርጉ እስኪደርስ ድረስ በደንብ ነው የምትጠበቀው ሙሽራ ላይ በአማራ ወግና ባህል እንቅፋት እንደይመታል እንከኑ ይበዛበታል። እና እናንተ ሙሽሮች ናችሁ። ሙሽሮች ናችሁ ሲባል እዚህ በኋላ አዋዋላችሁ ውሉ አዳራችሁ፣ እያንዳንዱ ቀናችሁ፣ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት። የዋዛ የምትባክን አንዲት ደቂቃ እንኳ የለችንም። አን ትም ሽረፍራፊ ሰዓት እችን የምታክል ደቃቃ ብኩን ሰዓት የለችንም። ያን ወጣትነታችሁን ከሚቀሙ ነገሮች መፀየፍ ያስፈልጋል። የግድ ማለት ነው። ችለን የሚጋፉን ነገሮች ይኖራል። ወይ መጠጣት ይኖርብህ ይሆናል። መጫወት ይኖርብህ ይኖራል። ከተቃራኒ ጾታ ጋር ምናምን መሆን ይኖርብህ ምሽት ሊያስፈልግ ይሆናል። የስ ዘመንህ ነው፣ ግን አይሆንም። አማራ ነህ። አሁን ያ የመከራ ጥፋት እንዲህ የህዝብ ጉረሮ ላይ መጦ የተደቀነ ያንን ደግሞ ወርውረህ የመጣል ግዴታ ያለብህ ከታች ሌላ የሌለ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሁነኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል። ወጣትነታችሁን የሚፈታተኗችሁን ነገሮች ማራቂ ያስፈልጋል። ለተወሰነ ጊዜ እንዲያ ስንሆን ነው የምንሻገረው። ያለዛ አይሆንም። ብዙ ነገር ያስፈልገን ነበር ብዙ ነገር መሆን መልአክ አይደለንም፣ ቅዱሳን አይደለንም። ሰዎች ነው የተሰባሰብነው። ስ ሥጋዊ ፍትወታችን ያስቸግረናል። ስ ግን አይሆንማ። ያለዛ የሚሻገርም መግታት ያስፈልጋል። በግድ በሱ ልክ መቆም ይኖርባችኋል። ቀጥሎ ድርጅታችሁን መጠበቅ ነው። ሁልጊዜ ቅድም እንዳልኳችሁ አንድ ደህነታችን የመሪ ሁለት ድህነታችን የድርጅት ነው። ሁል ጊዜ ላለፉት አምሳ ስልሳ ዓመታት በየሰዓቱ በእጃችን እንዲህ አበጅተን የሰራናቸው ድርጅቶች መሪ ድርጅቶች ይከስማሉ፣ ባንድም በሌላ ባንድም በሌላ። አሁንም እጃቸው ላይ ያለው ድርጅት ምንም አለ ምንም ያለ ድርጅት ሊቋጭ አይችልም የጀመርነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳ ያልቀበርናቸው የሚያሳስቡ ለቀጣይ አምሳ ስልሳ ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልግናል። እሱን መጠበቅ ሁለኛ ተግባራቸው ነው የሚሆነው። ቀባኛ ታውቃላችሁ? ከብት ቀባኛ የሚበላ ጨርቅ ሲበላ ታውቃለህ። ቀባኛ የበለው ጨርቅ አየህ፣ ደርበኸው አያምርብህም፣ ለብሰኸው አያሞቅህም። ምን የበለው ቀባኛ የበለው ጨርቅ፣ እረብ የለው የድርጅት ቀባኞች አሉ። የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪንም የሚበሉ ቅርጥፍ አድርገው የሚበሉ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አድርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት፣ በምሬና በኮሎኔል መካከል ያን እንዲ ስንጥቅ ፈጥሮ ያንን ድርጅት ቀርጥፎ ለመብላት ያን መሪ ቀርጥፎ ለመብላት፣ በባየህና በሃቴ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት፣ በበኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም። እሱ መጠበቂያ ይሄኛው ትውልድ በራሱ ቅኝት ነው የተቃኘው። አየ ካለፉት ስድስት መቶ ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱን ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው፣ የጠላቶቹ ልክ እስከ ምን ድረስ እንደሆነ እንኳን አውቆ በይኖ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው። የሚለያችሁ ከሌሎች ይሄ ነው። በዚያ ልክ እናንተን መጠበቅ ከዚህ በኋላ እያንዳንዱ እንቅስቃሴያችሁ በልክ መሆን በልክ ልከኛ፣ ገና ስትታዩ ይስ ይሄ አማራ ነው፣ ይሄ አማራ ፋኖ በጎጃ አመራር ነው፣ ይሄ አማራ ፋኖ በጎጃ አባል ነው መባል አለበት። እሱን አድርጉ። ትልቅ ክብር አለኝ። ሌሎችም በዚህ ሰብሳቢው እነ በላይነህ ብዙ ነገሮች አሉ። የአማራ የፖለቲካ ባህል፣ በተለይ ደግሞ አሁን በቅርቡ ይዞት የመጣው የፖለቲካ ባህል ይለያል፣ ይፈታተነናል። ከእውቀታችን በላይ ነው፣ ከእድሜያችን በላይ ነው፣ ከሌላው በላይ ነው ሚሆነው እሱን ሁሉ ተቋቁሞ እንዲህ የምንፈልገው ይህን ትውልድ እየቀረጹ መሄድ ለነገ የማይባል ጊዜ አሁን በአስቸኳይ ትናንትና መቶ ምናምን እንዲህ በጣም እንደሚያሳሱ ገና ስታዩቸው አየ ይህን ምነ ሌሎች ባዩ አንተ ያኔ ህልሙን እንኳን የሚጋራው አጥቶ እየተበከነከነ የጠፋው ያ አሳምነው ነው። ጸየ እንዲህ እንደዛ ስትሆኑ ትናንት ምን እንደባያችሁ ነበር ብቻውን እየባከና አየ ምን የሚረዳው በቅጥ እንኳን አረ እንዲጣ እንዲህ አይነት ጥፋት መጣ ብሎ የሚነግረው እንኳ ሰው ያጣ ያን የሚሸከምለት አንዳች እንኳን ሰው ያጣ ያጀግና እንኳን ባያችሁ ነበር። እንዴት ደስ ይል ነበር። ያ በዛ ዘመን አብሪኮ ከሁሉ አንዲት ብርዝ የተነሳው ፕሮፌሰር አጥራት ባያችሁ ነበር። ያኔ በመከራ አየህ ሰው እየተቀጠቀጠ እየታረደ አሁን ወለጋ ይሄው እዚህ ሰሜን የሚያጫ ምንት ሰሜን አጨፈር መጥቷል። አርባ ጉጎ እዚህ እዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው በየቀኑ የሚጠፋው ነፍስ። አሁን እዚህ ሆነ ያለው በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃይ በር ይዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ነው ወይ እንዲህ ሩጣችሁ የምትቀድሙ፣ ይሄ እጃችሁ የማይጨበጥ እሳት ጉልበታችሁ የማይታጣፍ ብረት ሁናችሁ ባያችሁ ነበር። ግን እንዲያየታደለው ዘመነ ካሴ ነው እንዲያየታደለው ባየቀን ነው እንዲያየታደለው ይሄው ምሬ ወዳጆ ነው እናንተን እንዲያየታደለው ይሄን ዘመን እንዲያየታደለው እንዲያየታደለው እዚህ ክፍለ ጦር ላይ የምታያቸው አመራሮች እኛውን እንድናየታደል ነው ሁኗል ለይ ሁኗል።

ጨለመውን የምታነጋ ያልኩ ትናንት ለዛ ነው ይሄን ለሊት የምታነጉት እናንተ ናችሁ። ትንሣኤውን የምታበስሩ አዋጅ ነጋሪዎች እናንተ ሆናችሁ፣ አሁን ማንም አይደለም። በዛ ልክ መቆም ያስፈልጋል። ካለዛ አይቆምም። እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች። የለም ይሉይታ፣ ሞራል ሃይማኖት፣ ምናምን የላቸውም እነዚህ ሰዎች። ተፈጥሯቸው አይፈቅድም። ያንተ በደምህ ነው ያ የሚስቁት፣ በደምህ ነው ወይንም የሚራጩት፣ በሱ ነው የሚረኩት። በአጠቃላይ በመከራችን ነው የሚረኩት ሲረኩ የሚውሉ የሚያሉት በእኛ መከራና ስቃይ ነው። ሌላ ተፈጥሮ የላቸውም። ተዋትላቸውም ከዚህ ምናምን ምናምን ዩኒፎርም ለብሶ ይመጣል። ምንሻ፣ መከላከያ፣ ልዩ ኃይል፣ ተው አትግደለኝ፣ እባክህ ስለ ማርያም፣ ስለ ምናምን በህግ አምላክ አትለውም። ለምን መንግስት የሆነበት አላማ ነው። ሊገርልህ ነው እኮ መንግስት የሆነው ህገ መንግስት ቁጭ ብሎ ሲጽፍ አማራ የሚባል ጠላት የማህበረሰብ አለ እሱ መጥፋት አለበት። መቼ ስልጣን ሊያዝ እንዴት አድርጌ በምን ፍጥነት ብሎ እየሮጠ ሂዶ ስልጣኑ ላይ ተቆናጠጠ፣ ህገ መንግስት ጻፈ። መንግስት የሆነበት ህገ መንግስት የጻፈበት አላማ አንተን ሊገል ነው። በቃ አለቀ። ከአላማው ፈቃት አታደርገው። ስለዚህ ምንድነ ታደርግ የምትችሉ የለም መጥፋት አለብን ብለ ማጥፋት ነው በልኩ መቆም አሁን እሱን አፈራርሳችሁ ጥላችኋል። ቀሪዋን እንዳልኳችሁ በጥቂቱ በደንብ በልኩ ሆኖ መቋጨት ነው። ብዙ ነገር እጃችሁ ላይ አለ ቅድም ካልኩት ከመልካም እድሩ ከማህበረሰቡ፣ ከእናንተ ስነልቦና፣ ከሌሎች በየቀኑ ከሚፈጠረው ደጀን ከሚሆነው ሰልጣኝና ሌላው ኃይል በሙሉ እሱንን ይዘን በእርግጠኝነት ባጭር ቀን ባጭር ጊዜ በድል ነው የምንገናኘው። ሌትና ቀን እንከኖችን እያረምድ በየሰዓቱ በየሰዓቱ እንከኖችን እያረምድ አዳዲስ ነገሮችን እየፈጠርን እያሻሻል በየሁነው በየሁኔታው እንሄዳለን። እጅ ጋር ማመሰግነው ክብር ይስፈልጋል።